በስማ በወልዶ መንፈስ ቅዱስ አህዶ አምላክ አመሰኒው ለሰኔ በዛት ዕለት ኮና ወተስጋው ለቅዱስ ዮሐንስ መጥሙቅ ቅዱስ ለስጋ ነብይ ኤልሳ ረድኡ ለኤሊያስ ቀናኢ። አንድ አምላክ በሚሆን ባብ በመንፈስ መንፈስ ስም ሰኔ ሁለት በዝች ቀን የመጥምቁ የቅዱስ ዮሐንስ ስጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነብዩ ኤልሳ ጋር በአንድነት ተገኘ። ካዲዩ ንጉስ ኦሊያኖስ የጥጦስ ልጅ አስቢያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራብ ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚሁ አይቀርም የተባለው የእግዚአብሔር ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ ፈረሰበት። አይሁድም እንዲህ አሉት፤ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣናቸውና ካላቃጠልናቸው በዚህ ቦታ ምኩራብ አይሰራም። በዚህም ጊዜ የቅዱሳን አጽሞቻቸውን አውጥተው በእሳት እንዲቃጠሉ አዘዘ። ባፈለሱም ጊዜ የመጥሙቁ የቅዱስ ዮሐንስ የነብዩ ኤልሳ ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናን መጥተው ለወታደሮቹ ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዲያጠፏቸው በዚያም አገር እንዳይቀሩ ከአማሏቸው በኋላ የቅዱሳንን ስጋ ወሰዱ። የኦሊያኖስ ዜናው እንዲህ ሆነ። የጳጳሳት አለቆች ባስሊዮስና ጎርጎሪዎስ ባሰራቸው ጊዜ እነርሱ በቅዱስ መርቆሪዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችን የከበረ ስሙን ሰድዋልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላለው ኡልያኖስ በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኝን ነብስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልሳ ስጋ ግን እዚያ ሰዎች በእስክንድሪያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቱ ቦታዎች ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስ ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ ትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋርም ብዙ ካህናትና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስ የነቢዩ ኤልሳ ስጋቸው ወዳለበት ሄደ። በታላቅ ክብርም ተሸክሞ አምጥተው ወደ ቤተ ክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳና አቅራቢያ ቤት ካለው ቦታ ደረሱ። በውስጡም በምጥ ተይዛ አራት ቀኖች እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑ ስጋ ዘንድ ካህናቱ የሚያመሰግኑት ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስ የነብዩ ኤልሳ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትናን ጥምቀት ተጠመቀች። የቅዱሳኑ ስጋቸውን በቤተ ክርስቲያን ውስጥ አኖረች። ከእርሳቸውም ታላላቅ ድንቅ ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳስ አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥሙቁ ዮሐንስ፣ ነብዩ ኤልሳ ሲዞሩ አዩአቸው። በቀድሞው መልካቸው ያውቋቸዋልና፣ የመጥሙቁ ዮሐንስ መልክ ሁለመናው ፀጉር ሲሆን፣ ጽሙ በደረቱ ላይ እየወረደ ነበር። ኤልሳም ቁመቱ ረጅም፣ ራሱም በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃሪዎስ በሰማይትነት በሞተ ጊዜ ስጋቸውን በቅዱሳን ዮሐንስና ኤልሳ ጋር በክብር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብ ለአስረዎት ሆነዮ ለስጋ ዮሐንስ መጥምቅ ወለ ኤልሳ አስዘይ ተቀንዮ አቅረበሎ ሟኮቴ ተወተጋኒዮ ከመክህዱ አረማዊ ተእምህማመ ወሊድ አጥዮ ታምሪ ሆሙ ተወፊሎ ስርእዮ በዝችም ምላት የቀርሮስ ያክሌ የጥስና የኢትዮጵያ መነኮስ የቆስጦስ መታሰቢያቸው ነው። በረከታቸው ጋር ተኖር ለዘላለም አሜን። በስማ ወልዶ መንፈስ ቅዱስ አዱ አምላክ አመሰለሱ ለሰኔ በዛት ዕለት አይረፈት ቅድስ ማርታ ተጋዳሊት ወበዛት ለት አይረፈ ኤላዮስ ሰማይት ኤጲስቆጶስ ዛቅረውኩ ማሌተ አዘክሬ አይላፈ እምለተ ጻምዱከ ዘርፈለላ ነበር ተወከ

ለዛ አንበቦ ወለዘ ተርጎሞ በነሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም ሐራቂ ተኩሉ እንባይ ስውራይ ማረነ ኢየሱስ ክርስቶስ። የተወደዳችሁ በመላው ዓለም ሆናችሁ የሊቃናት ሚዲያን የምትከታተሉ ወገኖቻችን፣ እንግዲህ በዛሬው ዕለት የነበረን መርሐ ግብር ይህንን ይመስል ነበረ። እንግዲህ በቀጣይ በሌላ ፕሮግራም እስከነገናኝ ድረስ ቸር ሰንብቱ።